በስማ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ተወዳችው በክርስቶስ በሰማያዊ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋ በብዙ ምረቱ ደግ የሆነው አምላካችን በጸጋ የጠበቃችሁ ከሰማያት የወረደ ከእናታችን ከመቤታችን የተወለደ በደላችንን ለመክፈል መስቀል ላይ የተሰቀለ እዳ ብለለ ሲከፍል እዳ የተከፈለለት የዳነ ሕዝብ ከሞት እጅ ያመለጠ ሕዝብ ያደረገን ያደረጋችሁ ብሩካን የእግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ወላይታችን ኢየሱስ ክርስቶስ ከ ምስጋና ይግባው። ተወዳጆች ዛሬ የምንማረው በዕብራውያን መጽሐፍ ላይ ከተጻፈው ዕብራውያን አራት 11 ላይ ከተጻፈው ቃል ወደዚህ እረፍት ለመግባት እንትጋ የሚለውን ሀሳብ ነው። ዋና ሀሳቡ በክርስቶስ ቆመን መራመድ ማረፍን እንድንለማመድ ነው። እንግዲህ እንደምታውቁት ልጆቻችንን ስንወልዳቸው መጀመሪያ የሚችሉት መተኛት ነው። አልጋ ላይ መተኛት ነው። ዝም ብሎ ቀጥ ብሎ መተኛ፣ ሳይገላበጡ ሁሉ ነገራቸው በሰዎች፣ ሲበሉም፣ ሲጠጡም፣ ሲታጠቡም፣ ሲጸዱም፣ በሰው እጅ ሆነው ነው የሚያድጉት የሚወለዱት። ቀስ እያሉ ግን እዛው አልጋ ላይ ደግሞ መገላበጥ፣ እግሮቻቸውን ማንቀሳቀስ ይጀምራሉ። ከዛ በኋላ ደግሞ ወደ ቀጣዩ ደረጃ ደግሞ ሁለተኛው ደረጃ ላይ ይገባሉ። የእኛ የውስጣችን ከእግዚአብሔር ጋር ባለን ግንኙነት የውስጣችን እድገት ልክ እንደዚህ ነው። መጀመሪያ ላይ ሁሉ ነገር በሰው እጅ ነው። ህይወታችን ሁሉ ነገር በሰው እጅ ነው። እግዚአብሔር እንዲናገረን ሳይሆን እግዚአብሔር ምን አለ ብለን ሰው እንጠይቃለን። ሰው እንዲጸልልን እንፈልጋለን። ሰው ሁሉ ነገር እንዲያደርግልን የምፈልግ ከእግዚአብሔር ጋር እንደ መብት የመለኮቱ ባህሪ ተካፋዎች መሆናችንን አናውቅም። ግን እጃችን ምንም ሳይሰራ የመንፈስ እጃችንንም ሳይሰራ እጃችንን አይዘረጋም። ሰው ግን ጸልል እንፈልጋለን። ሰው እንዲመረቀን እንፈልጋለን። እኛ ግን የበረከት ነገር አናረግም፣ ካለን አናካፍልም። ግን ሰው እንዲባረከን እንፈልጋለን። ሰው እንዲመግበን እንፈልጋለን። እኛ ከኛ የሚወጣ ነገር የለም። እንዲህ አይነት የህፃንነት የመንፈስ ደረጃ ላይ ሆነን ለብዙ ጊዜ እንቆያለን እና አቅጣጫ የሌለው እንቅስቃሴ አልጋቸው ላይ እንደሚያደርጉ ህፃናት እንሆናለን። ምን እንደምናደርግ ሳናቅ እንዲሁ ብቻ በቃ ብዙ ጊዜ በልማድ የምናረገው ነገር ማለት ነው። ቤተክርስቲያን እንሄዳለን፣ እመጣለን አባታችን ሲባል እንላለን። በቃ ሰው የሚያረገው የሰው እጅ ላይ ያለን ሰዎች አለን። በዚህ ምክንያት የሰው ነገር በጣም ነው የሚከነክነን። እንዲህ አይነት ሰዎች ከንሳ አባቶቻቸው ጋር የሚፋለሙ ናቸውን የቤታት መጣ እንደዚህ ታደርግልኝ፣ ቤት ይጸባል፣ አትረጭልኝ እና ብለው የሚቆጡ ሰዎች በሰው እጅ ላይ ገና ያሉ ህፃናት ናቸው። እነሱ መራመድ ያልቻሉ ናቸው። ወደ ንስሐ አባታቸው መሄድ ያልቻሉ፣ እንዲመጣ የሚፈልጉ ናቸው። ምሳሌ ነው ያ። በአጠቃላይ ሰዎችን ከቤተክርስቲያን አካባቢ ብዙ የሚጠብቁባቸው እንደሚፈልጉ ሳያገኙ ሲቀሩ ደግሞ ልም ብሎ ከቤተክርስቲያን የሚጠፉ በረሃብ የሚሞቱ እንዲህ አይነት ሰዎች ናቸው። በሰው እጅ ያሉ ናቸው። የሰው ነገርም በጣም ያሳስባቸዋል። ሰው ምን አለኝ? ሰው ምን አለ? እንዴት ብለው አዩኝ? እንዴት ብለው አሉኝ? በቃ እንቅስቃሴው የሰው ነገር የሚያሳስባል። የሰው እጅ ትኩረታቸውን ይስበዋል። እንደዚህ አይነት ደረጃ ላይ የመጀመሪያው ደረጃ ይሄ ደረጃ ነው። ሰዎች እረፍት የላቸውም። በቃ ረፍት አልባ የሆነ ጩኸትና እንቅስቃሴ ነው የምታዩባቸው። ህፃናቶች ላይ የምናየው አንድ ህፃን ልጅ ተንቀፉ ከነቃ ጀምሮ እስኪተኛ ድረስ ይጮዋል ወይ ይዘምራል ወይም ይላል፣ በራሱ ቋንቋ ይንቀሳቀሳል፣ ይንፈራፈራል፣ ጥበቃ ያስፈልገዋል እና ትን ይለዋል፣ እጆቹን፣ ጣቶቹን ይጠባል። እንደዚህ አይነት ረፍታል አልባ እንቅስቃሴ ያላቸው መንፈሳዊ ክርስቲያኖች አሉ። እንግዲህ ይሄ ደረጃ ነው። እነዚህ ሰዎች ያረፉ አይደሉም። እንደ የተወለዱ ናቸው። እግዚአብሔር የወለደን ሁላችን በክርስቶስ ከአብ ከወልድ ከመንፈስ ቅዱስ ዳግም የተወለድን ሀብተ ውልድ ስመ ክርስትና ያለንንና በመወለድ ላይ ያሉ ገና ጨቅላ አራስ እንደ ሕፃንም የሚያስቡ ናቸው። እነዚህ እና እነዚህ ሰዎች በቤተክርስቲያን አውደ ምሕረት ቤተክርስቲያን መምራት ስልጣን ወንበር ላይ መቀመጥ እንደሌላቸው ጳውሎስ አበክሮ ያስተነቅቃል። አዲሱን ክርስቲያን አትሹመው ይላል። ምክንያቱም ሕፃናት ሲመሩ ማለት ነው። ሀገር ሲመሩ ምን ሊሆን እንደሚችል ሀገር ቤተክርስቲያን እንዴት ትወድም እንደምትችል እና እንዲህ አይነት ያልበሰሉ ሰዎች ትዳራቸውንም ነው የሚያወድሙት። እና አለመብሰል ኃጢአት አይደለም በነገራችን ላይ ኃጢአት ሆኖ አይደለም ግን እንድናቀው ነው። ሁለተኛው ደረጃ ያው ቀስ እያሉ ደግሞ ዳዴ እያለ ልጁ መንቀሳቀስ እንቅስቃሴ መጀመር፣ ሁለተኛዎቹ ክርስቲያኖች ደግሞ እንቅስቃሴ ይጀምራሉ፣ ቤተክርስቲያን ይሄዳሉ እንሳባታቸውም ጋር ስልክ ይደውላሉ። ይችል ጥረት ያደርጋሉ። እልም ጥፍት እልም እያሉ አንዴ ቋሚ የሆነ ትጋት የላቸውም። በቃ ግን ብቅ ብለው ጥፍት፣ ብቅ ብለው ጥፍት የሚሉ ናቸው እነዚህ ክርስቲያኖች እና እነዚህ ክርስቲያኖች ሕይወታቸውን ሕይወታቸውን በሰው ላይ ነው የሰው ጥበቃ ያስፈልጋቸዋል እረኞች ቅዱስ ሲሞን ጴጥሮስን ጌታ የሱስ በጎቼን ጠብቅ፣ ግልግሎችን ጠብቅ። ግልገሎች ያላቸው እነዚህ ናቸው። ዳዴ ስለሚሉ ገደል ሊገቡ ይችላሉ። ደረጃ ቢያገኙ ደረጃ ላ ተንከባ ሊወድቁ ይችላሉ። ፎቅ ደረጃ ላይ ቢወጡ ሕጻናት አለ እልክ እንደዚህ መጠበቅ አለባቸው። በር ከተከፈተ ወጥተው ሊጠፉ ይችላሉ። አይታዩም። አደጋ ሊገጥም ይችላል። እና እንዲህ አይነት ረፍት የሌላቸው ዝም ብለው የሚንቀሳቀሱ በልማድ በስሜት ደስ የሚላቸው ጋር የት እንደሚሄዱ ሳቁ የሚሄዱ ክርስቲያኖች አሉ እና እነዚህ ደግሞ ሁለተኛዎቹ ናቸው። ሶስተኛዎቹ ክርስቲያኖች መቀመጥ የሚያውቁት ናቸው። መቆም መራመድና መቀመጥ የሚችሉ ናቸው። እንደ ሰው በተለይ መቀመጥ የሚችሉ ናቸው። ቆመው አርፍ ማረፍ ሲደክማቸው ማረፍ የሚችሉ ክርስቲያኖች ናቸው። እነዚህ በኢየሱስ ክርስቶስ ያረፉ ይባላል። ወደ ዕረፍታችን ለመግባት እንትጋ። ኢየሱስ ክርስቶስን በደንብ የገባቸው የተረዱት፣ ኢየሱስ ክርስቶስ ሲገባን እናርፋለን። የፍርድ የኩነኔ፣ የሲኦል ሐሳቦች ያስጨንቁ ነው። ኢየሱስ ክርስቶስ ሲገባ መጀመሪያ ውስጣችን ነው የሚያርፈው። ስንቶቻችሁ አርፈዋል? ውስጣችሁ ክርስቶስ እንዳዳናችሁ ታምናላችሁ? የዘላለም ህይወትና እርስት ባለቤት እንዳረጋችሁ ታውቃላችሁ? እግዚአብሔር ልጆች አድርጎ በቤቱ እንደተከላችሁ ታውቃላችሁ? ይህን ስናውቅ እናርፋለን። እረፍት ይሰማናል? ሰው ደግሞ ወላጅ ባረፈ ጊዜ ጤነኛ የሆኑ አሳሰቦችን ማሰብ ይጀምራል። ሰው ሲደክመው ብዙ ጊዜ ጠላት ይጠቀምበታል። ሰይጣን የሰውን ድካም ለመጠቀም በጣም አመቺ ጊዜው ነው፣ በደከመው ጊዜ። ባረፈ ጊዜ ግን በጣም ብርሃናዊ ሐሳቦችን የማሰብ ጸጋ ይሰጠዋል። ክርስቶስን አውቀ ነው ስንኖር በቃ ያረፈን ሰዎች ነን። ሰው ምን ይለኛል? ማን ምን አለ? ቤተ ክርስቲያን ሄጄ ምኑ ጋ ቆምኩ? ወንበር ለቀቁልኝ፣ በቤት ተቀመጥኩኝ ግድ የለን ስናል። አንድ ሰው ላይጎበኘን ላይጠይቀን ቢችል ጠላኝ አንልም። አልተመቸውም ነው ምንሉ። አንደርሳንድ ነው የምናደርገው። ያረፈ አይምሮ ነው ያለን። አንድ ሰው ቢረሳ ተረሳው ብለን አንብከነከነ ምፃን አንሆንም በቃ የተሻለውን እንዳገኘ ውስጣችን ስለሚሰማው ከዓለም ቀረ ብለን የምንለው የምንጋጭበት የምንጣላበት ነገር የለም። ሰው ያረፈ ክርስቲያን ሲሆን ከአንደበቱ ምን እንደሚናገር ራሱ ያውቃል። የትኛው እንደሚጎዳ የትኛው እንደሚጠቅም ያውቃል። የትኛው የተሻለ ነገር መናገር እንዳለበት የትኛውን ደግሞ እንደሚጎዳ ይረዳል። ያረፈ ሰው ያረፈ ክርስቲያን እንደዚህ ነው። ኤፌሶን 1 3 ላይ በክርስቶስ ኢየሱስ በሰማይ ስፍራ መንፈሳዊ በረከት ተቀምጣችኋል ይለናል። ሰው በክርስቶስ ሲያርፍ ውስጡ ጸጥ ይልለታል። በሰላም መተኛት ትችላል። በሰላም መነሳት ትችላል። አይርበትበትም መከራ ቢደርስበት ነገሩ ለእግዚአብሔር ይሰጣል። በጸሎት እግዚአብሔር ከኔ ጋር አለ ይመጣል፣ ይላል። እጠብቀዋለሁ ይላል። ምንም አይጠራጠርም። እንደ ህፃን ሲሆን የሰው ልጅ ህይወቱ የሚመሰቃቀለው። የሚገርማችሁ ዮሐንስ ወንጌል ምዕራፍ አምስት ላይ የተጻፈውን መጻጉ ምንለውን ሰው ላስታውሳችሁ። ይሄ ሰው 38 ዓመት ሙሉ አልጋ ላይ ነው ያለው። ለምን መሰላችሁ? 38 ዓመት ሙሉ አልጋ ላይ ያለው ሰው ስለሚጠብቅ ነው። ሰው ነው የሚጠብቀው። እሱ የተሰጠውን በፍጹም አያውቅም። ሰው እኮ ይወላችሁ፣ ሰው በመሆኑ ብቻ እኮ ታምር ይሰራል እጅ እግር የሌለው አትሌት አለ አይደል? እግር የሌለው ኢትዮጵያ ሳውዝ አፍሪካ መሰለኛለሁ፣ እግር የሌለው አትሌት ሁለት እግሮቹ የተቆረጡ ሰው እኮ ይወላችሁ ሰው በመሆኑ ተአምር መስራት የሚችለው እንኳን ክርስቲያን ሆኖ እንኳን የእግዚአብሔር ልጅ ሆኖ ማለት ነው። ይህ ሰው ግን ለዚህ ዋጋ የለው። በጣም አሉታዊ ሀሳቦች ውስጥ ሞልተዋል። መላክ ሲወርድ ተስፋ አይታየውም። መላክ ሲወርድ እየሮጡ የሚጠመቁና የሚድኑ ሰዎች ጉዳይ ነው የሚያንገበግበው። እነሱ የማይረዱትን ሰዎች ይጠላል። በጣም ልቡ በጨለምተኝነት አሳብ የተሞላ ነው። ስለዚህ እንደተኛ ነው። የብርሃን አምላክ ኢየሱስ ክርስቶስ አጠገቡ ቆሞ ልትድን ትወዳለህ ሲለው የተናገረው ይህም ጨለምተኛ ሀሳብ መላኩ ሲመጣ ሰው ሮጦ ይወጣል። አንድም የሚያግዘኝ ሰው የለኝም ማለት ህፃን ማለት ነው። ይሄ የመጀመሪያዎቹ ክርስቲያኖች ምሳ አባት አይጠይቀኝ፣ ወንድም አይጠይቀኝ፣ የሰንበት ምት ጓደኛ ይቅጥ አይጠይቀኝ፣ እኔን የሚያይ የለ ቤተክርስቲያን እንደዚህ ያደግቡናል የሚሉ አይነት ክርስቲያኖች ነው ይሄ ክርስቲያን ይ ሰው እና ጌታ ታሳዝናለህ። በጣም እኮ የደረሰበት ነገር በጣም የሚያሳዝን ነው። አላለሁ አላለሁ ትንሽ ፈቀቅ ማለት ነበረበት፣ ሰው አይደል? ትንሽ ወደ መጠመቂያው ስፍራ እየተጎተተ እየተጎተተ መሄድ ይችል ነበር። አለዛ ደግሞ የዳዊት ልጅ ወይ ማረኝ ያለ እንደ ጩሆ እንደረበሸው ጉባኤውን ረብሾ ጌታ ኢየሱስ ክርስቶስን እንዳስቆመው አይነ ስውር ሰው ቢያንስ ስለ ጩኸቱ ሰው እንዳያግዘው ማድረግ ይችል ነበር። ምንም የራሱ የልብ ዝግጅት የለውም ለመዳ እንዲህ አይነት ክርስቲያኖች በጣም አስቸጋሪዎች ናቸው። የራሳቸውን በጣም እንጎዳሉ። ሰውን ኮምፕሌን ያደርጋሉ። ብዙ ጊዜ ሐሜተኞች፣ ነቃፊዎች፣ አስተያየት ሰጪዎች፣ በቄሱ በጳጳሱ በምና ምታያቸው ሚዲያ ላይ አብዛኞቹ እንዲህ አይነት ክርስትና ያሉበት ቦታ የተኙ ክርስቲያኖች ናቸው። ጌታችን ተነስቶ ተነስና ተመላለሰ አልጋን ተሸክም መሄድ አደለም መራመድ አይደለም ውሃውን ገብቶ መጠበሉ ገብቶ መጠመቅ አልጋ መሸከም ትችላለህ። ተነሳሉ አያችሁ፣ አሁንም እንደዛ ለክርስቲያኖች አለናል፣ ተነሱ ተነሱ፣ ካልጋችሁ ላይ ተነሱ። ከሰው የምትፈልጉ ሰዎች እግዚአብሔር ይላቸዋል የእግዚአብሔር ልጆች ናቸው። የዘላለም ክንዶች ከእናንተ ጋር ናችሁ። ተነሱ፣ ሰው አትጠብቁ። በመጀመሪያነት ተነሱ፣ እናንተ ንቁ፣ ከዛ በኋላ ሁሉም ይመጣል ወደ እናንተ፣ የሚያገለግላችሁ ይመጣል፣ የሚደግፋችሁ ይመጣል። አያችሁ ሁልጊዜ ኮምፕሌን አድራጊ አስተያየት ሰጪ ነቃፊ ከሆናችሁ ግን አንድም ነገር አንድም ሰው ዞር ብሎ ያያችሁ። ይልቁንም በቅን ልብ እነሳለሁ፣ የዘላለም ክንዶቹን ይይዛለሁ፣ መንፈሳዊ ሕይወቴም ያድጋል፣ እኔም ወደ ቤት እራመዳለሁ ብሎ መነሳት ያስፈልጋል። ከዛ ስትነሱ፣ ስትቀምጡ ወደ እረፍታችሁ ትገባለች። አልጋ ተሸክሞ ነው እኮ ያ ሰውዬ ከዛ በኋላ ይሄደው አልጋ ተሸከመ ይላል። እና ወደዚህ እረፍት ለመግባት መትጋት ያስፈልጋል። እግዚአብሔር ልጆች ወደዚህ እረፍት የመንፈሳችን እንቅልፍ ይበቀዋል፣ ሕፃንነታችንም ይበቃናል። የእግዚአብሔር ልጅ ኢየሱስ ክርስቶስ አጠገባችን ቆመ ሆነ፣ ዛሬም የሚናገር ተነስ፣ ተነሺ፣ ተነሺ እረፍት ይሰማሽ። እረፍት ሲሰማሽ ምንም ክፉ ነገር አይታይሽም። ምንም ለፈተናዎችሽ ራሱ የእግዚአብሔር ቃል መልስ ይሰጥሻል። ረፍቱ ሲሰማሽ ሰው ውስጡ ሲያርፍ አምላኩን ያውቃል። እረፉ እኔም አምላክ እንደሆንኩ እወቁ። አምላኩን ያውቃል፣ የአምላኩን እጅ ያውቃል፣ ትድግናውን ያውቃል፣ ጋሻነቱን ያውቃል፣ መጋቢነቱን ያውቃል፣ ምሕረቱን ያውቃል። ሰው ሲያርፍ ሰው እጅ ላይ ያለን ሰዎች ተነሱ፣ ውስጣችሁ እንዲያርፍ ስሩ። ህይወታችንን በደንብ በዚህ ቃል መመርመር ይገባናል። የሰማነው ቃል በልቦናችን መዝገብ መድኃኔዓለም ይጻፍልን፣ መንፈስ ቅዱስ ህይወታችንን ያሳድግ። በእውነት ቃሉን ምንሰማ ምናደግ ብቻ ሳይሆን ምንመነደግበት ያደርግልን፣ መንፈስ ቅዱስ ጸጋው ይደግፈን። የእግዚአብሔር ቸርነት፣ ሂነታችን የእመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። በዚህ ትምህርት በዚህ ቃል የተባረካችሁ ኮሜንት አድርጉ ቃለ ሕይወት ያሰማልን ብላችሁ መርቁኝ ምክንያቱም እኔ ከእናንተ መፈልገው እሱን ነው ደግሞ ላይክ አድርጉት በተምን የምትወዱ ደግሞ ሰው የሰማዋላች ብታስቡ የምትማሩበትን ነገር ሼር አድርጉ በተለያየ ፕላትፎርም እግዚአብሔር ይባርካችሁ ቀሲስ አሸናፊ ነኝ ሰላም